የካርፓል ቱነል ሲንድሮም የመካከለኛው ነርብ በእጃችን የሚሰጥ ነርብ ነው። በእጅ መካከል በተለያዩ ምክንያቶች ምክንያት በማኅበረሰብ እንደሚገኝ ስለ ተጨማሪ እንቅስቃሴ የሚገጠመው ሁኔታ ነው። በካርፓል ቱነል ሲንድሮም የሚታዩ በጣም የተለመዱ ምልክቶች በመካከለኛው ነርብ በሚሰጥ ክፍል ውስጥ ህመም እና ድካም ናቸው። ይህ በተለይ በአዝም ብር በአንደኛ አፍ እና በመካከለኛው ጣት ውስጥ ነው። የአዝን ብር እና የአንደኛ ጣት ጡንቻዎች ደክሞ ታመነ ስለሚሆን ታካሚዎች እስከ እርሳስ መያዝ እና ሸሚዝ መያዝ አይችሉም። እነዚህ ማድረግ አስቸጋሪ ይሆናል። እንዳስቀድሞ እንደተናገርኩት የካርፓል ቱነል ሲንድሮም በእጅ መካከል የመካከለኛው ነርቭ መጨረሻ ምክንያት ነው። አንዳንድ ቁጥር ሰዎች ለዚህ ዝግጁ ናቸው። በተለይ እርጉዝ ሴቶች፣ እንደ ሃይፖታይሮይድም ያሉ የታይሮይድ ችግሮች ያላቸው አንዳንድ የሆርሞን ችግሮች ያላቸው የሩማቶይድ አርትራይቲስ ያላቸው እና በቅርቡ እንደ ሶፍትዌር ሙዚቃ ባለሙያዎች ያሉ ብዙ አይጥ የሚጠቀሙ ሰዎች ውስጥ የካርፓል ቱነል ሲንድሮም አይተናል። ስለዚህ እጅ በመቀመጫ ላይ ቀጥሎ የየር እና ይህ በእጅ ውስጥ የነርቭ መጨረሻ ያስከትላል እና ይህ የካርፓል ቱነል ሲንድሮም ያመጣል። የካርፓል ቱነል ሲንድሮም ምርመራ በተመሳሳይ ምርመራ እና የነርቭ ማረጋገጫ ጥናት የሚታወቀው በቀላሉ ሙከራ ላይ ይተካል እና ከምርመራው እንደተረጋገጠ በኋላ ለካርፓል ቱነል ሲንድሮም የተለያዩ የህክምና አማራጮች ይገኛል። በመጀመሪያ ምርመራ ላይ የሚያስቸግሩ እንቅስቃሴዎችን እንዲተው ህክምና ለሚያገኙ ሰዎች እነግራለን። ለምሳሌ አይቴ መጠቀም መቋረጥ ወይም አይቴ ሲጠቀሙ ትክክለኛ መሸፈኝ መጠቀም አለባቸው። እንዲሁም ከዚያ እጅ ከባድ ስራ ማድረግ ወይም ከባድ ነገሮችን መሸከም አይገባም እስከ ህመም እንዲቀንስ ድረስ ያንን እጅ መጠቀም መቆም አለባቸው። በተለይም ሌሊት ሲያንቀላፍቱ የእጅ መሸፈኛ መጠቀም ብዙ ህመምተኞችን በምልክት አግዘዋል። አንዳንድ መድኃኒቶች ለምሳሌ ከህመም ማስተካካይ መድኃኒቶች እንደ ስቴሮይድ መርፌ ወይም የማስተካከያ መርፌ በእጅ ውስጥ ማስገባት በካርፓል ታነል ሲንድሮም ህመም ማሳነስ ይረዳል። በአንዳንድ ህመምተኞች ውስጥ ግፊት እጅግ ከባድ ሲሆን እነዚህ መንገዶች ሁሉ ማግዘም አልቻሉም። እንደዚህ ያሉ ህመምተኞች ቀላል የሆነ በአካባቢ የማስተካከያ ሂደት የሚደረግ ቀዶ ጥገና ማድረግ አለብን። በእጅ ላይ ትንሽ መቁረጥ እንደምንሰራ ነርጊ ከግፊት ይፈታል እና ዛሬ ከማይክሮስኮፕ እና ኢንዶስኮፕ ጋር በተገኘ ሁኔታ እንኳን እንደ ትንሽ የሚያስገባ በማይገባ መንገድ ማድረግ ይቻላል። የካርፓል ታነል ሲንድሮም ቀዶ ጥገና እንደ ካርፓል ታነል ሪሊስ ይታወቃል። እና እንደ እኔ የገለጽኩት በአካባቢ የማስተካከያ እንደ ቀን እንክብካቤ ሂደት ማድረግ ይቻላል እና ህመምተኛው በዚያኑ ቀን ሊለቀቅ ይችላል።